መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 7 የኢሳኮርም ልጆች ቶላ፣ ፉዋ፣ ያሱብ፣ ሺምሮን አራት ናቸው። የቶላም ልጆች ኦዚ፣ ረፋያ፣ ይርኤል፣ የህማይ፣ ይብሳም፣ ሽሙኤል የአባታቸው የቶላ ቤት አለቆች በትውልዳቸው ጽንዋን ሃያላን ሰዎች ነበሩ። በዳዊት ዘመን ቁጥራቸው 22600 ነበረ። የአዚም ልጆች ይዝራህያ፣ የዝራህያም ልጆች ሚካኤል፣ አብድዩ፣ ኢዩኤል፣ ይሽያ አምስት ናቸው። ሁሉም አለቆች ነበሩ። ከእነርሱም ጋር በየትውልዳቸው በየአባቶቻቸው ቤቶች ለሰልፍ የተዘጋጁ የሰራዊት ጭፍሮች ነበሩ። ብዙም ሴቶችና ልጆች ነበሯቸውና ሠላሳ ስድስት ሺህ ነበሩ። ወንድሞቻቸውም በኢሳኮር ወገኖች ሁሉ ጽኗዋን ሃያላን ሰዎች በትውልዳቸው ሁሉ የተቆጠሩ ሰማንያ ሰባት ሺህ ነበሩ። የብንያም ልጆች ቤላ ቤኬር ይድኤል ሶስት ነበሩ። የቤላም ልጆች ኤሴቦን ኦዚ ኡዝኤል ኢያሪሙት ኢሩይ አምስት ነበሩ። የአባቶቻቸው ቤቶች አለቆች ጽኗን ኃያላን ሰዎች ነበሩ። በትውልድ የተቆጠሩ 22034 ነበሩ። የቤኬርም ልጆች ዝሚራ ኢዮአስ አላዛር ኤልኦኤናይ ኦምሪ ኢያሪሙት አብያ አናቶት አሌሜት እነዚህ ሁሉ የቤኬር ልጆች ነበሩ። በየትውልዳቸው መዝገብ የተቆጠሩ የአባቶቻቸው ቤቶች አለቆች ጽኗን አያላን ሰዎች 20200 ነበሩ። የኤድኤልም ልጅ ቢልሃን ነበረ። የቢልሃንም ልጆች የዑስ፣ ብንያም፣ ኤሁድ፣ ክነአና፣ ዜታን፣ ተርሴስ አኪሳአር ነበሩ። እነዚህ ሁሉ የኤድኤል ልጆች ነበሩ። በየአባቶቻቸው ቤቶች አለቆች ጭፍራ እየሆኑ ወደ ሰልፍ የሚወጡ ጽኗን አያላን ሰዎች 17200 ነበሩ። ደግሞም ሳፊን ሁፊም፣ የኢር ልጆች ሁሺም የአሄር ልጆችም ነበሩ። የንፍታሌም ልጆች የአጼል፣ ጉኒ፣ ዮፅር፣ ሺሌም፣ የባላ ልጆች ነበሩ። የምናሴ ልጆች ሶርያዊቱ ቁባቱ የወለደችለት እስራኤልና የገላአድ አባት ማኪር ናቸው። ማኪርም ከሁፊምና ከሳፊን ወገን ሚስት አገባ። የእኅቱም ስም መዓካ ነበረ። የሁለተኛውም ስም ሰለጳዓድ ነበረ። ለሰለጳዓድም ሴቶች ልጆች ነበሩት። የማኪርም ሚስት ማዕካ ልጅ ወለደች፣ ስሙንም ፋሬስ ብላ ጠራችው። የወንድሙም ስም ሱሮስ ነበረ። ልጆቹም ኡላም፣ ራቄብ ነበሩ። የኡላምም ልጅ ባዳን ነበረ። እነዚህ የምናሴ ልጅ የማኪር ልጅ የገልአድ ልጆች ነበሩ። እህቱ መለኬት ኢሱድን፣ አቢኤዝርን፣ ማህላን ወለደች። የሸሚዳም ልጆች አህያን፣ ሴኪም፣ ሊቅሂ፣ አንያም ነበሩ። የኤፍሬም ልጆች ሹቱላ ልጁ ባሬድ ልጁ ታሃት ልጁ ኤልአዳ ልጁ ታሃት ልጁ ዛባድ ልጁ ሹቱላ የአገሩም ተወላጆች የጌት ሰዎች ከብቶቻቸው ሊወስዱ ወርደው ነበርና የገደሏቸው ልጆቹ ኤድርና ኤልአድ ነበሩ። አባታቸውም ኤፍሬም ብዙ ቀን አለቀሰ። ወንድሞቹም ሊያጽናኑት መጡ። ወደ ሚስቱም ገባ፣ አረገዘችም ወንድ ልጅም ወለደች። በቤቱም መከራ ሆናልና ስሙን በሪአ ብሎ ጠራው። ሴት ልጁም ታችኛውንና ላይኛውን ቤትሆርንና ኡዜን ሼራን የሠራች ሲአራ ነበረች። ወንዶች ልጆችም ፋፌ፣ ሬሴቭ ልጁ ቴላ ልጁ ታሃን ልጁ ላአዳን ልጁ አሚሁድ ልጁ ኤሊሲማ ልጁ ነዌ ልጁ እያሱ ግዛታቸውና ማደሪያቸው ቤቴልና መንደሮቿ፣ በምሥራቅም በኩል ነዓራን፣ በምዕራብም በኩል ጌዝርና መንደሮቿ ደግሞ ሴኬምና መንደሮቿ እስከ ጋዛና እስከ መንደሮቿ ድረስ በምናሴም ልጆች ዳርቻ ቤትሳንና መንደሮቿ፣ ታዕናክና መንደሮቿ፣ መጊዶንና መንደሮቿ፣ ዶርና መንደሮቿ ነበሩ። በእነዚህ የእስራኤል ልጆች የዮሴፍ ልጆች ተቀመጡ። የአዜር ልጆች ዮምና የስዋ የሱዊ፣ በሪያ፣ እህታቸውም ሴራ። የበሪያም ልጆች ሄቤር፣ የቢድዛዊት አባት የነበረው መልክኤል ሄቤርም የያፍሌጥን፣ ሳሜርን፣ ኮታምን እህታቸውንም ሶላን ወለደ። የያፍሌጥም ልጆች ፋሴክ፣ ቢምሃል፣ አሲት ነበሩ። እነዚህ የያፍሌጥ ልጆች ነበሩ። የሳሜርም ልጆች አኪ፣ ሮአጋ፣ ይሁባ፣ አራም ነበሩ። የወንድሙም የኤላም ልጆች ጾፋ፣ ይምና፣ ሰሌስ፣ አማል ነበሩ። የጾፋም ልጆች ስዋ፣ ሃርኔፍር፣ ሶጋል፣ ቤሪ፣ ይምራ፣ ቤጼር፣ ሆድ፣ ሳማ፣ ሰሊሳ፣ ይትራን፣ ብኤራ ነበሩ። የዮቴር ልጆች ዮሮኒ፣ ፊስጳ፣ አራ ነበሩ። የዑላ ልጆች ኤራ፣ ሃኒኤል፣ ረጽያ ነበሩ። እነዚህ ሁሉ የአሴር ልጆች የአባቶቻቸው ቤቶች አለቆች፣ የተመረጡ ጽኑዋን አያላን ሰዎች፣ የመኳንንቱ አለቆች ነበሩ በትውልዳቸውም በሰልፍ ለመዋጋት የተቆጠሩ ሀያ ስድስት ሺ ሰዎች ነበሩ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ስምንት ብንያምም በኩሩን ቤላን፣ ሁለተኛውንም አስቤልን፣ ሶስተኛውንም አህራን፣ አራተኛውንም ኖሃን፣ አምስተኛውንም ምዕራፋን ወለደ። ለቤላም ልጆች ነበሩት፦ አዳር፣ ጌራ፣ አቢሁድ፣ አቢሱ፣ ናእማን፣ አሁዋ፣ ጌራ፣ ሰፉፋም ሁራ እነዚህም የኤሁድ ልጆች ናቸው። እነዚህ በጌባ የሚቀመጡ የአባቶቻቸው ቤቶች አለቆች ናቸው፣ ወደ መነሃትም ተማረኩ። ናዕማን አኪያ ጌራ፣ እነርሱም ተማረኩ። ዖዛንና አሂሁድን ወለደ። ሻራይምም ሚስቶቹን ሁሺምንና በእራን ከሰደደ በኋላ በሞዓብ ሜዳ ልጆች ወለደ። ከሚስቱ ከሆዴሽ ዮባብን ኢቢያን፣ ማሴን፣ ማልካምን፣ ይሁጽን፣ ሻኪያን፣ ሚርማን ወለደ። እነዚህም ልጆች የአባቶች ቤቶች አለቆች ነበሩ። ከሁሺምም አቢጡብንና ኤልፍአልን ወለደ። የኤልፍአልም ልጆች ኤቤር፣ ሚሻም፣ ኦኑንና ሎድን፣ መንደሮቻቸውንም የሠራ ሻሜድ፣ በሪአ፣ ሽማ፣ የጌትን ሰዎች ያሳደዱ የኤሎን ሰዎች የአባቶቻቸው ቤቶች አለቆች ነበሩ። አህዮ፣ ሻሻቅ፣ ይሬምት ዝባድያ፣ አራድ፣ ኤድር፣ ሚካኤል፣ ይሽጳ፣ ዮሃ የበሪያ ልጆች። ዝባድያ፣ ሜሱላም፣ ህዝቂ፣ ሄቤር፣ ይሽምራይ፣ ይዝልያ፣ ዮባብ የኤልፋ ልጆች። ያቂም፣ ዝክሪ፣ ዘብዲ፣ ኤልኤናይ፣ ፂልታይ፣ ኤልኤል፣ አዳያ፣ ብራያ፣ ሺምራት የሰሜኤ ልጆች። ይሽጳን፣ ኤቤር፣ ኤልኤል፣ አብዶን፣ ዝክሪ፣ ሃናን፣ ሃናንያ ኤላም አንቶትያ፣ ይፍዴድያ ፋኑኤል። የሶሴቅ ልጆች ሸምሽራይ ሸሃርያ ጎቶሎያ ያሬሽያ ኤልያስ ዝክሪ የይሮሃም ልጆች። እነዚህ በትውልዶቻቸው አለቆች ነበሩ፣ የአባቶቻቸው ቤቶች አለቆች ነበሩ። እነዚህ በኢየሩሳሌም ተቀመጡ። የሚስቱ ስም ማዕካ የነበረው የገበአውን አባት ይኤል የበኩር ልጁ አብዶን ዱር ቂስ በዓል ናዳብ ጌዶር አህዮ፣ ዛኩር በገባዖን ተቀመጡ። ሚቅሎት ሳምአን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ተቀመጡ። ኔር ቂስን ወለደ፣ ቂስም ሳኦልን ወለደ፣ ሳኦልም ዮናታንን፣ ሜልኪሳን፣ አሚናዳብን፣ አስበዓልን ወለደ። የዮናታንም ልጅ መሪ በዓል ነበረ። መሪ በዓልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሊክ፣ ታሪያ፣ አካዝ ነበሩ። አካዝም ዮአዳን ወለደ። ዮአዳም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪን ሞፃን ወለደ። ሞፃም ብኝዓን ወለደ። ልጁም ራፋያ ነበረ፣ ልጁ ኤልአሳ ልጁ ኤሴል። ለኤሴልም ስድስት ልጆች ነበሩት። ስማቸውም ይህ ነበረ፣ አዝሪቃም፣ ቦክሩ፣ እስማኤል፣ ሽዕርያ፣ አብድዩ፣ ሃናን። እነዚህ ሁሉ የኤሴል ልጆች ነበሩ። የወንድሙም የአሴል ልጆች በኩሩ ኡላም፣ ሁለተኛውም ኢያስ፣ ሦስተኛውም ኤሊፋላት። የኡላም ልጆች ጭኗን ኃያላንና ቀስተኞች ነበሩ፣ ለእነርሱም መቶ አምሳ የሚያህሉ ብዙ ልጆችና የልጅ ልጆች ነበሯቸው። እነዚህ ሁሉ የብንያም ልጆች ነበሩ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ዘጠኝ እስራኤልም ሁሉ በየትውልዳቸው ተቆጠሩ እነሆም በእስራኤል ነገሥታት መጽሐፍ ተጽፈዋል። ይሁዳም ስለ ኃጢአታቸው ወደ ባቢሎን ተማረኩ። በአውራጃዎቻቸውና በከተሞቻቸው መጀመሪያ የተቀመጡ እስራኤልና፣ ካህናት፣ ሌዋውያንም ናታኒምም ነበሩ። ከይሁዳ ልጆችና ከብንያም ልጆች ከኤፍሬምና ከምናሴ ልጆች በኢየሩሳሌም ተቀመጡ። ከይሁዳ ልጅ ከፋሬስ ልጆች የባኒ ልጅ የአምሪ ልጅ የኦምሪ ልጅ የአሚሁድ ልጅ ዑታይ ደግሞ ተቀመጠ። ከሴሎናውያንም በኩሩ አሳያና ልጆቹ ከዛራም ልጆች ዩኤልና ወንድሞቻቸው 690። ከብንያምም ልጆች የሐስኖዓ ልጅ የሆዳይዋ ልጅ የሜሱላም ልጅ ሰሉ የይሮሃም ልጅ ብንያ የሚክሪ ልጅ የኦዚ ልጅ ኤላ የኢብንያ ልጅ የራጉኤል ልጅ የሰፋጢያስ ልጅ ሜሱላም በየተውልዳቸውም ወንድሞቻቸው 956 ነበሩ። እነዚህ ሰዎች ሁሉ የአባቶቻቸው ቤቶች አለቆች ነበሩ። ከካህናቱም ዮዳኤ፣ ዮአሪብ፣ ያኪን፣ የእግዚአብሔርን ቤት አለቃ የአኪቶብ ልጅ የመራዮት ልጅ የሳደቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛርያስ፣ የመልኪያ ልጅ የጳስቆር ልጅ የይሮሃም ልጅ አዳያ፣ የኢሜር ልጅ የሚሽላሚት ልጅ የሜሱላም ልጅ የየህዜራ ልጅ የአዲኤል ልጅ መእሳይ፣ የአባቶቻቸውን ቤቶች አለቆች ወንድሞቻቸው 1760 ነበሩ። ለእግዚአብሔር ቤት ማገልገል ሥራ እጅግ ብልሃተኞች ሰዎች ነበሩ። ከሌዋውያንም የሜራሪ ልጆች የአሳቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሸማያ፣ በቅበቃር፣ ኤሬስ፣ ጋላል፣ የአሳፍ ልጅ የዘክሪ ልጅ የሚካ ልጅ መታንያ፣ የኢዱአታም ልጅ የጋላል ልጅ የሰሙስ ልጅ አብድያ፣ በነጦፋውያንም መንደሮች የተቀመጠው የልቃና ልጅ የአሳ ልጅ በራኪያ። በረኞችም ሰሎም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰሎምም አለቃ ነበረ። እስከ ዛሬም ድረስ በንጉሥ በር በምሥራቅ በኩል ነበሩ። ለሌዊ ልጆች ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም ከአባቱም ቤት የነበሩ ወንድሞቹ ቆሪያውያን በማገልገል ሥራ ላይ ነበሩ። የድንኳኑንም መድረክ ይጠብቁ ነበር። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበር። አስቀድሞም የአልዓዛር ልጅ ፊናፍስ አለቃቸው ነበረ፣ እግዚአብሔርም ከእርሱ ጋር ነበረ። የሜሱላም ልጅ ዘካርያስ የመገናኛው ድንኳን ደጅ በረኛ ነበረ። የመድረኩ በረኞች የሆኑ ዘንድ የተመረጡ እነዚህ ሁሉ ሁለት መቶ ዐሥራ ሁለት ነበሩ ዳዊትና ነቢዩ ሳሙኤል በሥራቸው ያቆማቸው እነዚህ በመንደሮቻቸው በየትውልዳቸው ተቆጠሩ። እነርሱና ልጆቻቸውም በእግዚአብሔር ቤት በድንኳኑ ደጆች ላይ ዘበኞች ነበሩ። በአራቱ ማዕዘኖች በምሥራቅ፣ በምዕራብ፣ በሰሜን፣ በደቡብ በረኞች ነበሩ። ወንድሞቻቸውም በመንደሮቻቸው ሆኖ በየሰባትም ቀን ከነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበር። ከሌዋውያንም የነበሩ አራቱ የበረኞች አለቆች ዘወትር በሥራቸው ይቀመጡ ነበር፤ በእግዚአብሔርም ቤት ባሉ ጓዳዎችና ቤተ መዛግብት ላይ ነበሩ። የእግዚአብሔርንም ቤት የሚጠብቁ ጠዋት ጠዋትም ደጆቹን የሚከፍቱ እነርሱ ነበሩና በዚያ ያድሩ ነበር። ዕቃውም በቁጥር ይገባና ይወጣ ነበርና ከእነዚህ አንዳንዱ በማገልጊያ ዕቃ ላይ ሹሞች ነበሩ። ከእነርሱም አንዳንዶቹ በመቅደሱ ዕቃ ሁሉ በመልካሙም ዱቄት በወይን ጠጁም በዘይቱም በዕጣኑም በሽቱም ላይ ሹሞች ነበሩ። ከካህናቱም ልጆች አንዳንዶቹ የሽቶውን ቅባት ያጣፍጡ ነበር። የቆሪያዊውም የሰሎም በኩር ሌዋዊው ማቲቲያ በምጣድ በሚጋገረው ነገር ላይ ሹም ነበረ። በየሰንበቱም ያዘጋጁ ዘንድ ከወንድሞቻቸው ከቃታውያን አንዳንዱ በገጹ ኅብስት ላይ ሹሞች ነበሩ። ከሌዋውያንም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው። ሥራቸውም ሌሊትና ቀን ነበርና ያለ ሌላ ሥራ በየጓዳቸው ይቀመጡ ነበር። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበር። የሚስቱ ስም መዓካ የነበረው የገባውን አባት ይኤል የበኩር ልጁም አብዶን፣ ዱር፣ ቂስ፣ በዓል ኔር፣ ናዳብ፣ ጌዶር አህዮ፣ ዛኩር፣ ሚቅሎት በገባኦን ይቀመጡ ነበር። ሚቅሎትም ሳማን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ይቀመጡ ነበር። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሚልኬሳን፣ አሚናዳብን፣ አስበዓልን ወለደ። የዮናታንም ልጅ መሪ በዓል ነበረ። መሪ በዓልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሪያ፣ አካዝ ነበሩ። አካዝም የእራን ወለደ። የእራም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞፃን ወለደ። ሞፃም ቢናን ወለደ። ልጁም ረፋያ ነበረ፣ ልጁ ኤላሳ ልጁ ኤሴል። ለኤሴልም ስድስት ልጆች ነበሩት። ስማቸውም ይህ ነበረ፦ አዝሪቃም፣ ቦክሩ፣ እስማኤል፣ ሸዕርያ፣ አብድዩ፣ ሃናን። እነዚህ የኤሴል ልጆች ነበሩ።